ጤና ይስጥልን። እንደምናመሻችሁ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ የሰዓቱን ዜናዎች ይዘን መጥተናል። ከዜናዎቹ ጋር ጀማሊማም ለደቂቃዎች አብሬያችሁ ቆያለሁ። ወደ ቀዳሚው ዜና እናልፋለን። በደሴ ከተማ እየተገነቡ ያሉ የልማት ስራዎች የከተማዋን እድገት የሚያፋጥኑና የማህበረሰቡን ተጠቃሚነት የሚያረጋግጡ መሆናቸውን ዶክተር አህመዲ ሞሐመድ ገለጹም። የአማራ ክልል የከተማ ዘርፍ ተቋማት መሪዎች በደሴ ከተማ የመስክ ጉብኝት አድርገዋል። አበሻንለይ የአማራ ክልል የከተማ ዘርፍ ተቋማት መሪዎች በደሴ ከተማ የኮሪደር ልማት የከተማዋን ስማርት ሲቲ አገልግሎትና ሌሎች ልማቶችን ተመልክተዋል። በምክትል ርዕሰ መስተዳድር ማዕረግ የከተማ ልማት ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድዲን መሐመድ አመራሩና ህዝቡ ተቀናጅተው እየሰሯቸው ያሉት የልማትና የመልካም አስተዳደር ስራዎች የሚበረታቱ ናቸው ብለዋል። ስማርት ሲቲ አመለካከት ላይ ነው መጀመሪያ የሰሩት። የአመራር ቁርጠኝነት በጣም ወሳኝ የሆነበት ዘርፍ ነው። ስለዚህ የአመራር ኮሚትመንቱ ወደ ተጨባጭ ሆኑ። በተለይም ደግሞ የህዝቡን ሰላማዊ እንቅስቃሴ ሊያረጋግጡ የሚችሉ የተለያዩ የካሜራ ስራዎች እንደዚሁም ደግሞ የህዝቡን የአገልግሎት ችግርም ካለበት ሆና ቦታ ሆኖ መገልገል የሚችልበትን ከመሬት ጋር የተያያዙ ከከተማ አገልግሎት ጋር የተያያዙ ከስመ ንብረት ዝውውር ጋር የተያያዙ አገልግሎቶችን በኦንላይን ሲስተም አድርገው ስራ አስኪያጁ ከንቲባው ካሉበት ቦታ ሆኖ አገልግሎቱን የሚሰጡበትን የኦንላይን ሲስተም እንደዚሁ ማየት ችለናል። ይሄ በተጨባጭ ማህበረሰብን ችግር እየፈታ እንደሆነ እስካሁን ድረስ ወደ ሁለት ሺ አንድ መቶ አካባቢ የሚሆኑ ተገልጋዮችን በዛ ኦንላይን ሲስተም እንደተጠቀሙ አይተናል፣ ማረጋገጥ ችለናል። ይህ ተጠናክሮ መቀጠል ያለበት ነው። በከተማዋ እየተሰራ ያለው የኮሪደር ልማትም ከተማዋን ለነዋሪዎቹ ምቹና ተስማሚ ከማድረጉን ባሻገር ለሌሎች ልማቶችም መሰረት የሚጥል መሆኑን ነው ዶክተር አህመድን የተናገሩት። ለየት ባለ ሁኔታም የተቀናጀ መሰረተ ልማት አካተውበት በጣም በትልቁ ነው እየተሰራ ያለው። እንዳያችሁት ለመንገድ ለመስራት የማይመቹ ቦታዎች ላይ በርካታ ቤቶች ተነስተው ትልልቅ የሚባሉ ሪቴንሽን ወሎችን አፈር መከላከልም ከተፈጥሮ አደጋም ሊከላከል የሚችልና ለደሴ ለብዙ አመታቶች መሰረት የሚጥል መሰረተ ልማት ነው እየተሰራ ያለው። ይሄ ሲጠናቀቅ ለኮሪደር ልማቱ ትልቅ አቅም ነው የሚሆነው። ኮሪደር ልማቱ ከመንገዱ ጋር ኮሪደር ልማቱ ከተቀናጀው መሰረተ ልማት ጋር አብሮ ይሄደ ነው። በዛ ውስጥ የተለያዩ የመሰረተ ልማት አቅራቢ ድርጅቶች ተቀናጅተው ተናበው እየሰሩ እንደሆነ ማየት ይችለናል። የከተማውን ማህበረሰብ እና ለልማቱ የሚነሱ የህብረተሰቡን ክፍሎች ተሳታፊና ተጠቃሚ ለማድረግ እየተሰሩ ያሉ ስራዎች ሌሎች አካባቢዎችም ተሞክሮ እንደሚሆኑ ነው ዶክተር አህመዲን የገለጹት። በጣም ጥሩ ደሴ ላይ ያየ ነው የህብረተሰቡ ትብብር ነው። በተለይም ለዚህ ለልማት ለኮሪደር ልማትና ለመንገድ ማስፋፊያ ሲባል በመንገድ ዳር የነበሩ በርካታ ቤቶች ነበሩ የምናውቃቸው። እነዚ ቤቶች አሁን ሁሉ ተነስተዋል። ሶ በአካባቢ ያለውን ማህበረሰብ አንዱ ለሰዎችን ለማናገር ሞክሬ ነበርና ያየሁትና የነገሩ ነገር ማህበረሰቡ በጣም ደስተኛ እንደሆነ ከከተማ አመራር ጋር በጋራ ሆነው እየሰሩ እንደሆነ ይሄ ደግሞ መሰረተ ልማት እየተሰራ ያለው ለነሱም ለቀጣይ ለልጆቻቸውና ለቀጣይ ትውልድም ተጠቃሚነት ሲባል እንደሆነ አምነው ተባብረው እየሰሩ እንደሆነና ከዛ በመነሳታቸው ለልማቱ ሲባል ቅሬታ እንደሌላቸውና ተናበው እንደሰሩ ነው ይሄን ያሳዩት ይሄ ትልቅ አይ በሌሎችም ቦታ መስፋት ያለበት ትልቅ ተሞክሮ ነው። ይሄ አመራሩ ምን ያህል ከማህበረሰቡ ጋር ተግባብቶ ማህበረሰቡ ጋር እየተማመነ እየሰራ እንደሆነ የሚያሳይ ስለሆነ ይሄንን እኛም እንደ ጥሩ ተሞክሮ ወስደን ሌሎች ከተሞችም ላይ እንደዚሁ እንዲተገበር ለማድረግ እንሰራለን። ማህበረሰቡ የሚያነሳቸውን የልማትና የመልካም አስተዳደር ጥያቄዎች ለመመለስ የተቋማትን ቅንጅታ አሰራር ለማጠናከር በትኩረት እንደሚሰራ የከተማና መሰረተ ልማት ቢሮ ገለጸም። የአማራ ክልል ከተማና መሰረተ ልማት ዘርፍ ተቋማት የ2017 ዓ ም የስምንት ወራት እቅድ አፈጻጸም ግምገማና የቀጣይ አቅጣጫዎች ላይ ምክክር ተካሂዷል። ህይወት አስማሞ ነች የተከታተለችው። የአማራ ክልል ከተማና መሰረተ ልማት ክላስተር የ2017 ዓ ም የስምንት ወራት እቅድ አፈጻጸም ግምገማ በኮምቦልቻ ከተማ አካሂዷል። የክልሉ ከተማ ክላስተር ተቋማት ኃላፊዎች ለአሚኮ እንደገለጹት የመልካም አስተዳደር ችግሮችን በመቅረፍ አበረታሽ ስራ መስራት ተችሏል። ለዚህ ውጤታማ ተግባር ደግሞ ቅንጅታዊ ስራ ጉልሚና እንዳለው ነው አመራሮቹ የተናገሩት። እንደ ባህልና ቱሪዝም በቅንጅት ከመስራት አንጻር ስራዎች በየጊዜው እየተገመገሙ ከመሄዱ ጋር ተያይዞ ከፍተኛ ውጤትና ለውጥ ያመጣንበት ነው። ለምሳሌ አብዛኛዎቹ ቅርሶቻችን፣ የቅርስ ቦታዎች የይዞታ ማረጋገጫ አልነበራቸውም። እነዚህን ከማግኘት አንጻርም ከመሬት ቢሮ ጋር፣ ከከተማና መሰረተ ልማት ቢሮ ጋር፣ ከሌሎች ተቋማትም ጋር እንዲሁ መቀናጀት ሰርተን ውጤት ያመጣንባቸዋሉ። እስካሁን በሰራናቸው ስራዎች የስምነት ሰነዶችም ጭምር ተደርገው አንዱ ቢሮ ከሌላው ቢሮ ጋር አንዱ ተቋም ከሌላው ተቋም ጋር በጋራ የሚሰሩ ስራዎች ላይ ተለይተው በእነዚያ ዝርዝር ነገሮች ላይ ሁለቱ ቢሮዎች ወይም ሶስቱ ቢሮዎች በጋራ የስምምነት ሰነድ የስምምነት ሰነድ ፊርማ ተፈራርመው ስራዎችን እየሰሩ ነው። በክላስተሮችን ውስጥ ይሄ እየተሰራ ነው ማለት ነው። ከዚህ በፊትም አሁን ደግሞ በቀጣይ ምንድን ያደርግ ነው የቀሪ አራት ወራት ላይ በቅንጅት የሚሰሩ ስራዎች ምንድን ናቸው ተብሎ አሁንም ተለይተዋል። ኢንቨስትመንት ብቻ ወስደን ካየን ለኢንቨስትመንት ምቹ ሁኔታ ሊፈጥሩ የሚችሉ መሬት አቅራቢ ተቋማት፣ መሰረተ ልማት አቅራቢ ተቋማት፣ የፋይናንስ ተቋማት በዚህ አደረጃጀት ስር አሉ። ስለዚህ እነዚህ አደረጃጀቶች የጋራ እቅድ አቅደው እና የጋራ ግብ አስቀምጠው እና ችግሮቻቸውን በጋራ የሚፈቱበት ሁኔታ ላይ አደረጃጀቱ በራሱ ምቹ ሁኔታ ፈጥሯል። ስለዚህ የቅንጅት አሰራሮቻችን ቀደም ሲል ከነበሩት ሂደቶች በእጅጉ የተሻሻለ በጋራ ጉዳዮች ላይ ርብሪ በማድረግና ትልቁን ስዕል እያዩ የክልሉን ኢኮኖሚያዊ መዋቅራዊ ሽግግር ለማሳካት በሚደረገው ጥረት ሂደት ውስጥ ሁሉም ተቋማት በቅንጅት የሚሰሩተበትና ተመናቦው ችግሮቻቸውን የሚፈቱበት ሁኔታዎች እየተፈጠሩ ነው ያሉት በምክትል ርዕሰ መስተዳደር ማዕረግ የከተማ ልማት ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲ ሙሀመድ በበኩላቸው የከተማ ልማት ክላስተር አስራ ስድስት ተቋማትን ማካተቱን አስታውሰው የተቋም ግንባታ ላይ በትኩረት እየተሰራ መሆኑንም ገልጸዋል። ክልላችን ላይ በተፈጠረው ችግር ምክንያት ተቋማቱን ሞስት ፈርሰዋል እንደሚባል ደረጃ ደርሶ ነበረ። ለዚህ ደግሞ በቀጣይም እንደዚህ አይነት ተመሳሳይ ችግሮች ቢፈጠሩም ተቋማት ራሳቸውን የሚያስቀጥሉበት ለህብረተሰብ አገልግሎት መስጠታቸውን የሚቀጥሉበት ስርዓት መዘርጋት ስላለብን ተቋም ግንባታ ላይ አተኩሮ መስራት አለብን ብለን ሰው ኃይል ላይ፣ አመራር ላይ፣ የግብአቶች ቴክኖሎጂዎች ላይ እንደዚሁም ደግሞ የክትትልና ድጋፍ የቅንጅት ስራዎቻችን ላይ በደንብ አድርገን እየሰራን ነው። በዚህ አኳያ በጣም አመራሩ ተመሳሳይ የሆነ አስተሳሰብ ላይ የደረሰበት እንደሆነ በዚህ ግምገማችን ማየት ይችለናል። በበጀት አመቱ በቀጣይ ወራት የመልካም አስተዳደር ጥያቄዎችን በመለየት በፍጥነት መፍትሄ መስጠት የሁሉም ኃላፊ ድርሻ መሆኑንም ነው ዶክተር አህመድን የተናገሩት። በከተማ ልማት ክለስተር ውስጥ ያሉ እነዚህ 16 ተቋማት ምን ያህል የመልካም አስተዳደር ጥያቄዎች አሉ የሚሉ ተለይተዋል። ምን ያህሎቹ ተፈቱ ተለይተዋል። አሁን ያደረግነው በቀጣይ አራት ወር ማከናወን አለብን ብለን ያሰብነው መልካም አስተዳደር ጉዳይን በሚመለከት ይሄንን እንዲመራ የተመደበው ዳይሬክተር ወይም ቡድን መሪ ብቻ ሳይሆን ቢሮ ኃላፊው በዋነኝነት ተከታትሎ ችግሮቹን ለይቶ በቀጣይ መፍታት እንዳለበት፣ የሕግ ማዕቀፍ ለውጥ የሚያስፈልጋቸው ካሉ እንዲለወጡ፣ ሕግ የሚከለክላቸው ደግሞ እንደግሞ ሕግ ይከለክላል አይቻልም ብሎ መንገር እንዳለብን እዚህ ላይ መግባባት ደርሰናል። አመራሮቹ በኮምቦልቻ ከተማ እየተከናወነ ያሉ የመሰረተ ልማት ስራዎችን ጎብኝተዋል። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ዜናዎቻችን አሁንም እንደቀጠሉ ናቸው። እኛን መርጣችሁ ስለምትከታተሉ እጅግ አድርገን እናመሰግናለን። ወደ ቀጣዩ ዜና እናልፋለን። የረመዳን ጾም የመጨረሻ አስር ቀናት ሙስሊሙ ማህበረሰብ ይበልጥ ሃይማኖታዊ ትዕዛዛትን በትጋት የሚተገብርባቸው ቀናት መሆናቸውን የሃይማኖት አባት ገለጹ። ምዕመናኑ ከምንጊዜውም በላይ የተቸገሩ ወገኖችን በመርዳት ማሳለፍ እንደሚገባ ነው የሃይማኖት አባቱ መልእክት ያስተላለፉት። ከድራሊ ተጨማሪ አለው በእስልምና እምነት ተከታዮች ዘንድ በጉጉት የሚጠበቅ ወር ነው። የረመዳን ጾም የእምነቱ ተከታዮችም በጾምና በተለያዩ ሃይማኖታዊ ግዴታዎች ያሳልፋሉ። በደሴ ከተማ አሬራ ሰላም መስጂድ የሃይማኖት መምህር የሆኑት ሼህ ጀማል ዑመር ረመዳን በርካታ ትሩፋቶች ያሉት ወር ነው ይላሉ። ተወንጀሉ ያለፈው ወንጀሉ ይማራል ብሎ አስቀምጦልናል። ኢማንን ካላ ሱብሃነ ወተዓላ ነው ግዴት የነገገው። ይህንን ጹሚ አጅር አገኝበታለሁ ብሎ ቲጾመ ደግሞ እህቲሳበል ላላህ ብሎ እንግዲህ ለሰዎች ሉንታ ብሎ ጾመኛ ነው እንዲሉኝ እንዲህነ እንዲልኝ ብሎ ጽሞ ከሆነ አይቻልም። ያ ይታበስበታል። ሪአ ከሆነ ማለት ነው፣ ለይስሙላ ከሆነ ማለት ነው። ላላ ብሎ ከሆነ ይሄ ነው። በረመዳን ከሚተገበሩ ሃይማኖታዊ ተግባራት አንዱ የተራሃዊ ሶላት ሲሆን፣ በተለይ ደግሞ በመጨረሻዎቹ አስር ቀናት በኢባዳ ወይም አላህን በመገዛት መትጋት የላቀ ምንዳ እንደሚያስገኝ ሼህ ጀማል ያስረዳሉ። ለምሳሌ ተራዊት የሰጊድ መንቃመ መዓል ኢማሚ ከኢማሙ ጋር ተራሂ አብሮ የቆመ ሀታ የንሶሪፈ ኢማሙ አሰግዶ እስተሚጨርስ ተራዊህን ኩቲ በለ ሁቂያሙ ለይላት። አንድ ሙሉ ሌሊት እንደቆመ ይጻፈለታል። ሙሉ ሌሊት እንደቆመ ኢማሙ ጋር ተጨረሰ። ስለዚህ ይህን ያህል አጅር እያለው ይሄድ ይሄድና፣ ወደ መጨረሻ አካባቢ ላይ ደግሞ የተለዩ ቀናቶች አሉ። አሽራ ለዋኺር ላቸዋል። የመጨረሻ አስር ቀናቶች እነሱ የተለዩ ናቸው። አጅራቸውም በጣም ከበድ ያለ ነው። ለዚህ ምሳሌ ረሱል አለይሂ ሰላቱ ወሰለም የመጨረሻ አስር ቀናቶች ሲቀሩ እትካፍ ይገባሉ ኢቲካፍ ይገባሉ ኢቲካፍ ብሎ ማለት አስር ቀናቶችን ከመስጅድ ካይወጣ ለመስጅድ ብቻ ለኢባዲያ ብቻ ጊዜው ማሳለፍ ማለት ነው እዙ ሶላት እያበዛ ዚክር እያበዛ ቁርአን እያበዛ የተለያዩ ኢባዲያዎችን እያበዛ መስጅድ እንዲያሳልፍ ማለት ነው በረመዳን ወር የመጨረሻዎቹ አስር ቀናት ውስጥ ለይለተል ቀድር በሚል የሚጠራ አንድ ሌሊት አለ በዚህ ሌሊት የሚሰራ መልካም ተግባር ከአንድ ሺህ ወር በላይ እንደተሰራ ተደርጎ ይቆጠራል ይላሉ

ምን አልፊ ሸር ተነዘሉ መላእከቱ ወርሁ ፊሃ ብዝኒ ረቢ አምር ሰላሙን ሄ ሀታ መጥርዕል ፈጅር የቁርአን ምዕራፍ ይህችን ነው የምታጠነጥነው። አንድ ሸወር ኢባዳ እንዳደረገ ብቻ አይደለም ያለው ካንድ ሸወር የበለጠ ነው ያለው። እና መላኢኮች ወርዳሉ፣ ዱዐ ያደርጋሉ ፈጅር እስከሚወጣ ድረስ ለነዚ ኢባዳ ለሚያረጉት ሰዎች። እንግዲህ የመላኢካ ዱዐ፣ የመላኢካ ኢባዳ በጣም ሁሉም በላይ የበለጠ ነው። ስለዚህ ለሰዎች ዱዐ ያረጉላቸዋል እና ኢባዳ ያረጉላ በሚያረጉበት ሰዓት ዒባዳቸው ተቀባይነት ይኖረዋልና ሰው ልጅ ይህንን ሰዎች ሊጠቀሙበት ይገባል በወሩ የመጨረሻ ቀናት ቀን ከመጾም በተጨማሪ በሌሊት ሶላት በሰደቃ በዚክር ወይም አላህን በማስታወስና ማንኛውንም አይነት መልካም ተግባራትን በመስራት ማሳለፍ እንደሚገባም ሼህ ጀማል ተናግረዋል አሰላሙ አለይኩም ወረሕመቱላህ በመጨረሻም በደሴ ከተማ የሚገኘው የመርከዘል ቡርሃን ትምህርት ቤት ተማሪዎች ዘጠኝ መቶ ሺህ ብር ግምታዊ ዋጋ ያላቸውን አልባሳት በማሰባሰብ በሐይቅ መካነ ኢየሱስ ለሚገኙ ተፈናቃይ ወገኖች ድጋፍ አደረጉም። ድጋፉ ተማሪዎች የማህበረሰባቸውን የደግነትና አብሮነት ስሜት አዳብረው እንዲሄዱ እንደሚያግዛቸው ትምህርት ቤቱ አስታውቋል። ከድራሊ ተጨማሪ ዘገባ አለው። ተማሪ አብዱረህማን ሳኒና ተማሪ ኢማን ኢብራሂም በደሴ ከተማ የሚገኘው የመርከዘል ቡርሃን የዘጠነኛና የአስረኛ ክፍል ተማሪዎች ናቸው። ተማሪዎቹ የረመዳን ጾም የደግነት ወር በመሆኑ በትምህርት ቤታችን የሚገኙ ተማሪዎችን አስተባብረን አልባሳት ማሰባሰብ ችለናል ይላሉ። ከቅድመ መደበኛ ጀምሮ እስከ ሁለተኛ ደረጃ ተማሪዎች ወላጆቻቸው ጋር በመነጋገር አልባሳት ከየቤታቸው በማምጣት የነቃ ተሳትፎ ማድረጋቸውንም ገልጸዋል። የደግነት ወር በሚል መሪ ቃል ነው ይሄን ለማድረግ የርመዳ ወር ብዙ ደግ ስራዎች የሚሰሩበት የጾም ወር እንዲሁም ሰውን የመርዳት ወር ስለሆነ ተማሪዎችን ልብስ፣ ጫማ፣ የጽህና መጠበቂያዎችን እንዲሁም ብር እንዲያመጡ በማድረግ በርመዳ ወቅት እኛ ደስተኛ ሆነን ስናሳልፍ እነሱ ደግሞ ተቸግረው ስለሆነ የሚያሳልፉት ደስተኛ ሆነው እንዲያሳልፉ በሚል ነው የተነሳሳን ይህን ለመስራት ማለት ነው። በርዕሰ መምህራችን አማካኝነት ይህ መልእክት ሲተላለፍልን ያው ተማሪዎች ከኬጂ እንዲሁም አንደኛ ደረጃ እና ሁለተኛ ደረጃ ተማሪዎች በሙሉ በጥሩ ተሳትፎ አዋጥተዋል። ያው በዚህ በተከበረው በረመዳን ወር ላይ የደግነት ወር በመሆኑ ሁሉም ተነሳሽነት ነበር። በዚህም ምክንያት ለማዋጣት ያን ያህል ያልተቸገረ የትምህርት ቤቱ የደግነት ወር አስተባባሪ ብዙየሁ ትገኝ በበኩላቸው በትምህርት ቤቱ ተማሪዎች ከመደበኛ ትምህርትና እውቀት ባሻገር የተለያዩ መልካም ተግባራት የሚለማመዱባቸው ሁነቶች እንደሚዘጋጁ ገልጸዋል። በዚህ የደግነት ወርም ተማሪዎች ከኦሮሚያ የተለያዩ አካባቢዎች ተፈናቅለው በሐይቅ መካና ኢየሱስ ለሚገኙ ተፈናቃዮች ግምታዊ ዋጋቸው 900000 ብር የሚጠጋ አልባሳት ተምርና የንጽህና መጠበቂያ ድጋፍ አድርገዋል። ተማሪዎቻችንን ከእውቀት ባሻገር ስለ ደግነት፣ ስለ መልካምነት የምናስተምርበት ወራት እና ክበብ አለን እና በዛ በደግነት ወር በአስተባባሪዎች አማካኝነት በየክፍሉ አልባሳትን እንዲያመጡ ለተቸገሩ ወገኖቻቸው እንዲሰጡ አድርገናል። በዛም በርካታ አልባሳት ተሰብስበዋል። እንዲሁም ደግሞ ተማሪዎች የኳስ ጨዋታ ውድድር በማድረግ ትኬትን በመሸጥ የቴምርና የንጽህና መጠበቂያ ቁሳቁስ ይዘን ለመምጣት ችለናል፣ ማለት ነው። እነዚህ ያመጣ ናቸው አልባሳት ከጨቅላ ህጻናት እስከ አዋቂዎች ድረስ ለሁሉም እድሜ ከፋፍለን በማዘጋጀት የንጽህና መጠበቂያውም ለረመዳን ጾም የሚያገለግል ቴምሮም አድርገን ግምቱ በአጠቃላይ 900 ሺ ብር የሚገመት ነው። ድጋፍ የተደረገላቸው ወገኖችም ተማሪዎች ካላቸው ቀንሰው ሰው ላበረክቱላቸው ድጋፍ አመስግነዋል። ለአምጪና ለሰጪ ወገኖች በጣም እናመሰግናለን። እግዚአብሔር ይስጥልን። አላህ ይስጥልን። ሁሉም ይህንን መጥፎ ድርጊት ተሰምቶት ለተጎጂ ወገን እንቆማለን ላለው ህዝብ አላህ ይቁምለት፣ አላህ ይገዝልን። ወገኖቻችን እያሰባሰቡ ወገን ለወገን ደራሽ ስለሆነ እስካሁን ድረስ አቆይተውናል። ለእናንተ ደግሞ እርሜና ጸጋ ይስጣችሁ። አሁንም ደግሞ ጸጋ ያልብስልን። ተማሪዎች ልጆቻችን እግዚአብሔር ይስጥልን፣ ትምህርቱ የሚግባቸው ለሀገር ሀሌንታ ያብቃልን። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች የእስካሁኖቹ ነበሩ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ጀማል ማም ነበርኩኝ። በያላችሁበት መልካም ጊዜ ይሆንላችሁ።